ቶተናም ሆትስፐር አንሄ ፖስቴፖግሉን ካሰናበተ በኋላ ቶማስ ፍራንክን ከብሬንትፎርድ ለማምጣት እየሰሩ እንደሆነ ተዘግቧል። ዴንማርካዊ አሰልጣኝ ቶተንሃምን የማሰልጠን ፍላጎት አላቸው። ነገር ግን የክለቡን እቅድ የተጫዋቾች ምልመናንና የግዥ ስርዓቱን በተመለከተ ከክለቡ ባለቤት ሌቪ ጋር ለመነጋገር ቀጠሮ እንዲያዙ ተሰምቷል። የፖስቴፖግሉ መሰናበት አንዳንድ የክለቡን ተጫዋቾች አላስደሰተም ተብሏል። በቀጣይ ስለሚመጡ አሰልጣኝም ለማወቅ ጉጉት እንዳደረባቸው እየተነገረ ይገኛል። አርሰናል በውሰት ውል በሪያል ማድሪድ ከዛም በበርነማውዝ ቤት ያሳለፈውን ስፔናዊውን የ30 ዓመት ግብ ጠባቂ ኬፓ አሪዛባላጋን የዴቪድ ራያ ሁለተኛ ግብ ጠባቂ እንዲሆን ተጫዋቹን ወደ ኤምሬስ ለማምጣት ፍላጎት እንዳላቸው ተዘግቧል። ኬፓ ወደ አርሰናል በመዘዋወር የዴቪድ ራያ ተፎካካሪ ለመሆን እንደሚፈልግ መግለጹ ተከትሎም አርሰናል ለቼልሲ አምስት ሚሊዮን ፓውንድ ለመክፈል መዘጋጀታቸው ተሰምቷል። ከቼልሲ ጋርም ንግግር ላይ ናቸው ተብሏል። ቲጃኒ ራይንደርስ የማንችስተር ሲቲ ተጫዋች መሆኑ የኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኮመን ተናግረዋል። ቲጃኒ ታላቅ ተጫዋች ነው። ብዙዎቻችሁ ትጠይቁኛላችሁ ራይንደርስ በእንግሊዝ ነው የሚገኘው። ማክሰኞ ግን የአምስት ዓመት የውል ኮንትራቱን ከፈረመ በኋላ ከማልታ ጋር ለምናደርገው ጨዋታ ብሔራዊ ቡድኑን ይቀላቀላል በማለት ለኔዘርላንድ ቴሌቪዥን ሮናልድ ኮማን ተናግረዋል። ከዚሁ ከሲቲ ዜና ሳንወጣም ማንቸስተር ሲቲ የኤት ኑሪን ዝውውር አጠናቀዋል። በሲቲ ቤት 21 ቁጥርን እንደሚለብስም ተረጋግጧል። የአምስት ዓመት ኮንትራትም ፈርሟል ። ሪያል ማድሪድ የ17 ዓመቱን አርጀንቲናዊ ኮከብ ፍራንኮ ሚስታቱኖን ከሪቨር ፕሬት ለማስፈረም ከስምምነት መድረሳቸው ተዘግቧል። አጥቂና ማካይ ሆኖ መጫወት የሚችለው ሚስታቱና ነው በ40 ሚሊዮን ፓውንድ ሎስ ብላንኮሶቹን እንደሚቀላቀል ተረጋግጧል። የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ የተጫዋቹ አድናቂ መሆናቸው ተገልጿል። ቦርሲያ ዶርትሙንድ የ19 ዓመቱን አማካይ ጆቤ ቤሊንግሃምን በ33 ሚሊዮን ፓውንድ ለማስፈረም መስማማቱ ተገልጿል። የጁድ ቤሊንግሃም ታናሽ ወንድም የሆነው ጆቤ ቤሊንግሃም ወደ ዶርትሙንድ ማምራት እንደሚፈልግ ለሰንደርላንድ አመራሮች አሳውቋል። ዝውውሩ በቀናት ውስጥ እንደሚጠናቀቅም ይፋ ተደርጓል። ዝውውሩ የሚሳካ ከሆነም ፒክፎርድ በኤቨርተን ሲሸጥ የወጣበትን ጁዴ ቤሊንግሃም ሪከርዱን እንደሚሰብርም ታውቋል። የዶርትሙንድ ውዱ ፈራሚም ይሆናል ተብሏል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ እንግሊዛዊን ኢንተርናሽናል ጃክ ግሪሊሽን ክለብ እንዲያፈላልግ መመሪያ መስጠታቸው ተከትሎም ኤቨርተን ተጫዋቹ ለማስፈረም ፍላጎት ያሳይም የመጀመሪያው ክለብ ሆኗል። ዴቪድ ሞይስ ተጫዋቹን እንደሚፈልጉት ተናግረዋል። ኤቨርተን ግሪሊሽን በውሰት ብቻ መውሰድ እንደሚፈልጉም አሳውቀዋል። በቀጣይ ቀናት ንግግሮች እንደሚካሄዱና የሚሳካ ከሆነ ግሪሊሽ የኤቨርተን ተጫዋች እንደሚሆን ተሰምቷል። የእንግሊዝ ብሔራዊ ቡና አሰልጣኝ የሆኑት ቶማስ ቱከል ግሪሊሽ ካልተጫወተ ለብሔራዊ ቡኑ ጥሪ እንደማይደርሰው ግልጽ አድርገዋል።